ሰላም ሰላም ውዶቼ እንደምን ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እና በቅርብ የሆነ ሞል ሄደን ነበር ና እዛ የነበረ ቆይታ የሚያውስቲ በትንሹ ተወሰነ ቪዲዮ ካቻ ነበር ና በጣም ስለተመቸኝ ነው። በነገች ላይ እና በጣም የሚያምረው ቤቱ ና ሞል ነው። በነገች ላይ ትልቅ ሞል ነው። ከሞል ውጭ ሆኖ ከላይ ከውጭ ማለት ነው ሲታይ ቤት ነው የሚመስለው፣ ግን ውስጥ የተለያዩ ብዙ ነገሮች የተለያዩ መጠን ቅርጾች አሉ። የተለያየ የመሬቶች አይነት ብዙ አሉት እና የልጆቹም የአዋቂዎቹ መጫወቻ ምናምን አለው እና በጣም ነው ደስ የሚለው በረዶ ቦታ ምናምን አለው ራሱን የቻለ ማለት ነው። እና ይሄ ወደ በረዶ መግቢያው አካባቢ ላይ ነው እና ውስጡ የተለያዩ እንስሶች አሉ ግን አቻቸው ማላቀስማቸው ራሱ ምንደሚባል ብዙ አይነት እንስቦች አሉ ውስጥ ከዛም በላይ ደግሞ በጣም የተመቸኝ ነገሮች የአሳ ብዛቶች በቃ የተለያዩ አሳዎች አሉ ግን አላቃቸውም የስንት አይነት ስም አሳ እንዳላቸው። እኔ የማውቀው ትልልቆቹ አሳ ነው። ግን ውስጥ ያሉ የተለያዩ ብዙ አሳዎች አሉ። በጣም አሪፍ ጊዜ አሳለፍንላቸዋለሁ። የተለያዩ ምርቶች አሉ ምናምን እነዚህ ጋር ያሉ ስብስብ ፍንጋ ስለም እንደሚባል አላቃቸውም። ግን በጣም የሚያምረው በተለይ ዛጋ በአካል ሲታይ በቃ ለየት ያለ እንትን ያለ ነው። እና በጣም ይበርዳል እንጂ በጣም ደስ የሚል ጊዜ ነበረ። አላችሁ ወዳጆች እና ሰብስክራይብ ላላረጋችሁ ሰብስክራይብ እያረጋችሁ ላረጋችሁ ደግሞ ላይክ እና ሼር እያረጋችሁ ወዳችሁ አልሁላችሁም።